ከጠንካራ የመገጣጠሚያ መግባር እየታገሉ ነው? በየቀኑ መቆጣትና ማበጥ እየተሰማዎት ነው? ክኒኖችና ውድ ህክምናዎችን ትተው ተፈጥሯዊ፣ ወዲያውኑ እፎይታ የሚያስገኝ መፍትሄ ፈልገዋል? እንግዲያውስ ትክክለኛው ቦታ ላይ ነዎት። ምክንያቱም ዛሬ ስለ ሶስት ልዩ ቅመሞች ልንነግሮት ነው። እነዚህ ቅመሞች በኩሽናዋ ውስጥ አስቀድሞ ያሉ ናቸው። ያልተለመዱ ወይም እንግዳ አይደሉም። በየቀኑ የምትጠቀሟቸው እነዚህ ቅመሞች የመገጣጠሚያ ህመምንና እብጠትን ለማከም በሳይንሳዊ መንገድ የተረጋገጠ አቅም አላቸው። ለአመታት ሲያሰቃዩት የነበረውን ህመም ለማረጋጋትና ሰውነቶን ከጉዳት ለመጠበቅ የሚረዱ ናቸው። በዚህ ቪዲዮ የትኞቹ ሶስት ቅመሞች እንደሆኑና ምን በጣም ኃይለኛ እንደሆኑ እናያለን። እናም በጣም አስፈላጊው ነገር እነዚህ ቅመሞች በየቀኑ በምግብዎ ውስጥ እንዴት በቀላሉ ማካተት እንደሚችሉ አሳያችኋለሁ። መገጣጠሚያችሁን ከህመም ነፃ የሚያደርጉበት ትክክለኛ መንገድ ለመማር ተዘጋጁ። መጀመሪያ በቅርንፉድ እንጀምር። ቅርንፉድ እንደ ቀላል ከሚታዩ አንዱ ቅመም እንነሳ። እነዚህ ትናንሽ ጥቂት ቡቃያዎች አስደናቂ አይመስሉም። የመገጣጠሚያ ምቾት ማጣትን ለማስታገስና እብጠትን ለመቀነስ ቅርንፉድ ትልቅ ጥቅም ያስገኛል። ለጣፋጭ ምግቦችና ለመጠጦች ሞቅ ያለ ምቹ ጣዕም ይጨምራሉ። ነገር ግን ከመዓዛው በተጨማሪ የታመመ መገጣጠሚያዎችን የሚያረጋጋና ከተጨማሪ ብልሽት የሚከላከሉ ባዮ አክቲቭ ውህዶች የተሞሉ ናቸው። ቅርንፉድ የአንቲ ኦክሲዳንት ጥቅጥቅ ካላቸው ቅመሞች መካከል ይመደባል። በየቀኑ እንዴት መጠቀም ይቻላል? የቅርንፉድ ሻይ፣ ጥቂት ቅርንፉድ በሚፈላ ውሃ ውስጥ ይጨምሩ። ከ10 እስከ 15 ደቂቃዎች ያብስሉት፣ ያጣሩና ይጠጡት። ትንሽ ማርና ሎሚ እንደ አማራጭ ማከል ይችላሉ። ከምግብ በኋላ ወይም የሌሊት ህመም የሚያስቸግሮት ከሆነ ምሽት ላይ የተፈጨ ቅርንፉድ ጣም ኃይለኛ ነው፣ ስለዚህ ትንሽ መቆንጠር በቂ ነው። ከተለያዩ ቁርሶች ጋር ያጣምሩት። በአንድ እርምጃ የጣዕም ልቀትና የጋራ ተስማሚ ውህዶች ያገኛሉ። ወርቃማውን ወተት ያሻሽሉ። ወተት፣ ቁንዶ በርበሬና በትንሽ የተፈጨ ቅርንፉድ በማፍላት ይጠጡ ከመኝታ በፊት። መገጣጠሚያዎቹ የሚያደንቁት የሚያረጋጋ ጸረ ብግነት ስርዓት ነው። ፈጣን ጥንቃቄ፣ ቅርንፉድ የዩጂኖል ውስጡ በጣም የተከማቸ ነው። ያለ አደጋ ጥቅሞችን ለማግኘት መደበኛውን የምግብ መጠን ይጠቀሙ። የአሮማ ቴራፒ ህክምና የሚወዱ ከሆነ በቆሰሉ፣ በተቆጡ ቆዳ ቦታዎች ላይ አካባቢያዊ ሙቀትና መለስተኛ የመደንዘዝ ስሜት ሊሰጥ ይችላል። ለመገጣጠሚያ እንክብካቤ ቅርንፉድ ለምን ይመከራል? ምክንያቱም ቀላል፣ ተደራሽና ውጤታማ ስለሆኑ ምንም ውስብስብ የምግብ አዘገጃጀት መመሪያዎች ወይም ስር ነቀል የአኗኗር ዘይቤ ለውጦች የሉም። በጊዜ ሂደት የሚደጋገሙ ትናንሽ ተጨማሪዎች ብቻ። ስለዚህ በሚቀጥለው ቀን ምግቦቹን ሲያዘጋጁ ወይም መገጣጠሚያዎቹ ጥብቅ የመም ስሜት ሲሰማቸው ትንሽ ቅርንፉድ መጠቀም ያስቡ። ሰውነቱና በተለይም መገጣጠሚያዎቹ ልዩነት ይሰማቸዋል። ሁለተኛው ቀረፋ ልዩ የሆነ ለስላሳ መዓዛና ሞቅ ጣፋጭ ጣዕም አለው። ሁላችንም ቀረፋ ሲባል ከጣፋጭ ምግቦችና ኬኮች ጋር ብቻ የሚያያዝ ይመስለናል። ቀረፋ በመገጣጠሚያ እንክብካቤ ውስጥ ለምን ቦታ ሊሰጠው እንደሚገባ እንወያይ። ያ ሞቅ ያለ የታወቀ ቅመም የመገጣጠሚያ ህመምን ለማስታገስና እብጠትን ለመቀነስ ትርጉም ያለው ሚና ሊጫወት ይችላል። በጓዳ ውስጥ የተቀመጠው የቀረፋ ዱቄት ለጉልበቶች፣ ለጠንካራ ጣቶች ወይም ለጀርባ ህመም በጣም ቀላል ከሆኑ የተፈጥሮ ድጋፎች አንዱ ሊሆን ይችላል። ቀረፋ ከጥንታዊ ግብፅ እስከ አዮር አዮርቬዲክና የቻይና ህክምና ድረስ በባህላዊ የፈውስ ስርዓቶች ውስጥ ረጅም ታሪክ አለው። ዛም ለማገገሚያ ባህሪያቱ ዋጋ ተሰጥቶት ነበር። ዘመናዊ ጥናቶች እነዛ ጥንታዊ ጥበቦች የተመለከቱትን ማረጋገጥ ጀምረዋል ቁልፉ ሲናማላይድ የተባለ ባዮአክቲቭ ውህድ ለቀረፋ ልዩ መዓዛና ጣዕም ተጠያቂ ነው ኃይለኛ ፀረ ብግነትና ፀረ ኦክሲዳንት ተጽዕኖችም ይይዛል በአንድ ክሊኒካዊ ሙከራ በየቀኑ ቀረፋ የሚበሉ የሮማቶይድ አርትራይተስ ያለባቸው ሰዎች ከቡድን ሁለት ጋር ሲነጻጸሩ የአነሰ ህመምና እብጠት ሪፖርት አድርገዋል ጤናማ የደም ኦክስጅንንና ንጥረ ነገሮችን ወደ ጅማቶችና ተያያጅ ቲሾዎች ያቀርባል። ህመምን ሊያባብሰው የሚችል የሜታቦሊክ ቆሻሻን ያስወግዳል። ቀረፋ የተሻለ የደም ዝውውርን ይደግፋል። ይህም በተራው ህብረ ህዋሳት እንዲጠገኑ ለስላሳ ሆኖ እንዲቆዩና በተቀላጠፈ ሁኔታ እንዲሰሩ ይረዳል። ቀረፋ የደም ስኳር ሚዛንን ለመጠበቅ ሊረዳ ይችላል። ይህ ከመገጣጠሚያ ምቾት ጋር ያልተያዘ ሊመስል ይችላል፣ ነገር ግን የተረጋጋ የግልኮስ መጠን በመላው ሰውነት እብጠት ውስጥ ትልቅ ሚና ይጫወታል። የደም ስኳር መጨመር የእብጠት ሂደቶችን ሊያባብስና የመገጣጠሚያ ምልክቶችን በጊዜ ሂደት ሊያባብስ ይችላል። ዘላቂ የግልኮስ መጠንን በማገዝ ቀረፋ ከሌላ አቅጣጫ የተደበቀ የብግነት ምቾት ማጣትን ያስወግዳል። አሁን ለተግባራዊ ክፍል ቀረፋን እንዴት መጠቀም እንደሚቻልና የዕለት ተዕለት ልማድ እንዲሆን ምን እናድርግ? አስቀድመው በሚወዷቸው ምግቦች ይጀምሩ። ናም ቀረፋውን በላዩ ላይ ያደርጉ። ቀረፋን ከኦትሜልና ከቤሪ ፍሬዎች ጋር በቁርስ አሊያም በመክሰስ ላይ ይሞክሩ። ጥምረቱ በጣም ጥሩ ጣዕም አለው። ናም ቤሪዎች የቀረፋን ፀረ ብግነታይን ለማሟላት ተጨማሪ አንቲኦክሲዳንት ጨምራሉ። በስሙዚ መጠጦች ላይ መጨመር ይምረጡ። ጠዋት ላይ ከሙዝ ጋር በመፍጨት የአልመንድ ወተትና የእርድ መጠጥ ውስጥ ትንሽ ቁንጣጭ ይቀላቅሉ። ከሻይ ጋር ቀላል የቀረፋ ውህድ ያድርጉ። የቀረፋ ዱላ በውሃ ውስጥ ከ10 እስከ 15 ደቂቃ ያብስሉ፣ ከዛም ሞቅ ያለ አድርገው ይጠጡት። ምን ያህል በቂ ነው? ብዙ አያስፈልጎትም። ለአጠቃላይ ፀረ ብግነት ድጋፍ በቀን ከግማሽ እስከ አንድ የሻይ ማንኪያ የተፈጨ ቀረፋ ምክንያታዊ ውጤት ይሰጣል። ቀረፋ በትክክል መንፈስን የሚያድስ ነው፣ ምክንያቱም ቀላል ስለሆነ። ምንም የተራቀቁ የምግብ አዘገጃጀቶች የሉም፣ ጥብቅ ፕሮቶኮሎች የሉም፣ እረጋ ያለ ቋሚ ድጋፍ ብቻ። የቀረፋ ስሜታዊ ጥቅም ቀረፋ ያጽናናል፣ ከውስጥ ያሞቃል፣ የአስቸጋሪ ቀንን ውሎ ያለሰልሳል። ውጤታማና አስደሳች ጊዜ ይሰጡታል። ፈውስ ከባድ መሆን የለበትም። በአንድ ኩባያ ወይም በቀላል በተቀመመ ምግብ ተደራሽ ሊሆን ይችላል። አጭር ማስታወሻ፣ ዳኒቶችን የሚወስዱ ወይም ስር የሰደደ በሽታዎች የሚቆጣጠሩ ከሆነ ቀረፋን በመደበኛነት እየተጠቀሙ መሆኑን የጤና ባለሙያ ጋር ይነጋገሩ፣ ያሳውቁ። ከአጠቃላይ እቅዶ ጋር እንደሚጣጣም ያረጋግጡ። ጠንካራ መገጣጠሚያዎች፣ የሚያሙ ጉልበቶች ወይም የተወጠሩ ጣቶች ያስቸገሮት ከሆነ የቀረፋ መፍትሄ ሙከራ አድርጉ። በቁርሶ ላይ ይርጩት፣ ቀለል ያለ ሻይ ወይም የተቀመመ የተጠበሰ አትክልቶች ላይ ይጨምሩት። ሶስተኛ ቁንዶ በርበሬ በጠረጴዛው ላይ ካሉት በጣም የተለመዱ ቅመሞች አንዱ የሆነው ቁንዶ በርበሬ ከጣም ማሻሻ የበለጠ ነው። በጥበብ ጥቅም ላይ ሲሆን የመገጣጠሚያ ህመምን ለማስታገስና እብጠትን ለመቀነስ የሚያስችል ቋሚያ አጋር ይሆናል። ሞቅ ያለ መጠጦን፣ የእጽዋት ሻይ፣ የእርድላቴ ወይም የምሽቶኒክ የእርሶ የዕለት ልምድ አካል ከሆኑ ትንሽ ቁንዶ በርበሬ ይጨምሩ። ጣዕሙ ልዩ ይሆናል፣ እናም ጸረ ብግነት ንጥረ ነገሮችን ያነቃቃሉ። ይህ የመገጣጠሚያ እንክብካቤን ወደ ረጋ ያሉ የዕለት ተዕለት ስርዓቶች ለማዋሃድ በጣም ከቀላል መንገዶች አንዱ ነው። ፈጣን የአስተሳሰብ ማሻሻልና ደግም ማስጀመርም ይረዳል። ማስታወሻ፣ ምንም እንኳን ቁንዶ በርበሬ እነዚህን ጥቅሞች ቢኖሩትም ማንኛውም ከባድ የጤና ችግር ካለቦት ወይም አዲስ ተጨማሪ ምግብ ሰፕሊመንት መውሰድ ከፈለጉ፣ ሁልጊዜ ሐኪሞን ወይም የጤና ባለሙያ ማማከር ይኖርቦታል። ማጠቃለያ፣ አስደናቂ የህክምና አቅም ያላቸው ጥቂት የዕለት ተዕለት ቅመሞች ከቀረፋ ምቹ ጣፋጭነት እስከ ቅርንፉድ አንቲኦክሲዳንት ኃይልና የቁንዶ በርበሬ እብጠትን የሚያረጋጋ መላ። እነዚህ ቀላል ዋና ምግቦን ከማጣፈጥ የበለጠ ያደርጋሉ። በመደበኛነት ጥቅም ላይ ሲውሉ የመገጣጠሚያ ጤናማነትን ሊደግፉ፣ እብጠትን ሊደግፉ፣ ህመምን ሊቀንሱና በታላቅ ምቾትና ነፃነት እንዲንቀሳቀሱ ሊረዳዎት ይችላል። በጣም ጥሩ ክፍል ሰፊ ለውጦች አያስፈልጎትም። በትንሽ ይጀምሩና ወጥነት እንዲኖረው ያደርጉ። እነዛ ትናንሽ ተደጋጋሚ ልምዶች እውነተኛ ውጤቶችን ያስገኛሉ። የጤና እፎይታ ሁልጊዜ ከብልቃጥ ወይም ከክሊኒክ እንደማይመጣ ያስታውሱ። ብዙውን ጊዜ በኩሽና ውስጥ በየቀኑ በሚያደርጉት ምርጫ ይጀምራል። ይህ ቪዲዮ ከረዳዎት ላይክ ያድርጉና የበለጠ ተግባራዊ የተፈጥሮ ጤና ምክሮችና የሚሰሩ ቀላል መፍትሄዎችን ለማግኘት ሰብስክራይብ ያድርጉ። ለመገጣጠሚያ ህመም እነዚህን ቅመሞች ከዚህ ቀደም ከተጠቀሙ በአስተያየት መስጫ ውስጥ ተሞክሮን ያጋሩን። ራሶን በጥሩ ሁኔታ ይንከባከቡ።